እንዴ፣ ሌላም ሰው አላችሁ እንዴ? ስማ፣ ያው አጋጆቹ ናቸው

ተባክኛ ም ተረዳ ማዳንቹ ጀ ምንድነ? ካሜራ ምንድነ? የካሜራ ምን ልታደረጉ ነው የገባችሁ? ወንድማችንን ፍለቀ። የማን ወንድም? ወንድማችን እኛ ነው። ምልክት እየሰጣቸው ነው እሱ። ነው ይዞብን ብን የተሰወረ። እኔ ማቀው ነገር የለም ምንም ማቀው ነገር የለም። አንተ ወሬ እንዳታበዛ። እናታ ጥለውታል። እናታ ላይ ነው

አንተ እኮ ነይ ካርከ እኔ አልካድኳቸውም። ቤተሰቦቼን አፈኗቸዋል አልኩህ። የቱ ጋር ደግሞ ታውቃለህ። እኮ እኮ የጮኩ ነው። ሾው እናንተው ለምሮ የምትጨጋጨቁት? ኧረ እባካችሁ፣ እባካችሁ። አንተ ምን ፈልገ ማን ምን ፈልገ ነው የመጣው? ወንድሜን ፍለጋ አልኩህ እኮ። የምን ወንድም? የእኔን ወንድም ሶፊን። ሶፊ የሚባል ነው። አላውቅም። ሶፊ የሚባል አንተ አታውቅም? አላቀ እንግዲህ፣ አሁን እሱ ያውቃል። እሱ አውቃል። አንተ ንገረው። አንተ ምን አባት ሶፊ ነው? ንገረው። የምን ሶፊ ያገት ነው ሰው? ማን ሶፊ? ምንድን ነው ሶፊ? ከዚያ እንዳትንቀሳቀስ

እሱ እንዲረዳ እናርገው፣ እሱ እንዲረዳ ዝም ምንም ማድረግ አንችልም። ወንድማቸውን እንስታቸው እንስጣቸው። ቤተሰቦች እየነፈልጋቸዋል። የአንተ ለምን እያዳመጥኩ ነበርኩ። አንተ ስትለፈልፍ ስታወራ። አሁን ሰማኝ። እያዳመጥከኝ ነው። ወንድሜን ነው የምፈልገው ሶፊን የት ነው እያደረጋችሁት? እኔ አላውቅም፣ ምንም አውቀው ነገር የለም። እንግዲህ ተመልካቾቻችን፣ ያው ጭንቅላቴ መቶኛ ደምቶኛል። ዛሬ ምንም ምንም ነገር ቢፈጠር ሶፊን ሳናገኘው አንመጣም። ከዚህ ጫቅ ምንም ቢፈጠር እኔ ምንም አውቀው ነገር የለም አልኩ እንዴ ሽጉጡ ሳ ሽጉጡን ገና ያመጣው

አንተ ተባባሪ ነው እሱ ለልጅ እና ለሚስቱ ሲል ወደዚህ ይዞ ይመጣ? አለ አንተም፣ ገና ወጥመድ ይሆናል ያሆን አላወቅሁብህም። እኔ ነገርኩህ። ሶፊን በእጅህ ሳሊስ፣ ሚስትህና ልጆችህ ሶፊን ደረስንበት ብለን እሱ ነው ካይናችን ይዞብን የተሰወረው አይደለ? ከስንት ከስንት መከራና ከስንት ጉትጎታ በኋላ አወጣ። ታዲያ እሱ ለምን እዚህ ብዙ የት